ስግጥ ብላችሁ እግዚአብሔርን ስትከተሉ፣ ስግጥ ብላችሁ ልባችሁና መንገዳችሁ ስትመሩ፣ በዛ ስትከተሉ ማለት ነው። የሆነች ጊዜ ትመጣለች፣ ሕይወታችሁ ወደ ስኬት ይቀየራል። ችግር ብቻ ላይ ካተኮራችሁ፣ ሕይወታችሁ ላይ ችግር ብቻ ይበዛል። ምስጋና ላይ ካተኮራችሁ ደግሞ ሕይወታችሁ የተመሰገነ ይሆናል። ያላለፍኩበት ነገር የለም። አፈር ልሼ ነው የተነሳሁት። ልንገራችሁ። መጀመሪያ ይተርቧቸዋል፣ ይጠሏቸዋል፣ ያንቋሽሻቸዋል፣ ያወዳድቋቸዋል በጉሩብ ሆኖ ያሟቸዋል። አላማችሁ ስለማይገባቸው ይህ እብድ ይሏቸዋል። ይህ ጀዝባ የሚያደረገውን ነገር የማያቅ፣ ምንድነው እያረገ ያለው ምንድነው የሆንክ ያለው ብለው መሰረብ ይጀምራሉ። ታያላችሁ ራሳቸው ከፍ ከፍ ለማድረግ በጣም ቀላል ይሆንባቸዋል። ምክንያቱም የናንተ ህልም የናንተ አላማ እውን ስላልሆነ እግዚአብሔር ልባችሁ ውስጥ ያስቀመጠው ምስል ያ የውስጣችሁ ህልም እውን አልሆነ እዚህ ዓለም ላይ አልተሳለም። ስለዚህ እነዚህ ሰዎች የመተረብ መብት አላቸው። ግን እነሱ ሰዎች ሳትሰሙ ስግጥ ብላችሁ ስትሰሩ፣ ስግጥ ብላችሁ እግዚአብሔርን ስትከተሉ፣ ስግጥ ብላችሁ ልባችሁና መንገዳችሁ ስትመሩ፣ በዛ ስትከተሉ ማለት ነው የሆነች ጊዜ ትመጣለች። ህይወታችሁ ወደ ስኬት ይቀየራል። የነካችሁት ሁሉ ወደ ወርቅ መቀየሩ አይቀርም። እነዚህ ተመሳሳይ ቀልደኞች እነዚህ ተራቢዎች፣ እነዚህ አንቋሻሾች እና ጠላቶች ማለት ነው ስኬታችሁ አለማየት ሲከብዳቸው፣ ምርጫቸው እናንተን መከተል ነው፣ እናንተን ማጥናት ነው። ያደረጋችሁት ነገር እኔም ይሰራልኛል ብለው መድገም የእነሱ ስራ ይሆናል። መተረብ አቁመው እያንዳንዷ ያደረጋችኋት ነገር አመሳስለው እነሱ እንዳሰቡት እንደጀመሩት ያደርጉታል። ግን ልዩነቱ ምን እንደሆነ ታውቃላችሁ? የዛኔ ኢትስ ቱ ሌት። እናንተ ኦሬዲ መቶኛ ፎቅ ላይ ናችሁ፣ እነሱ ገና ሁለተኛ ፎቅ ላይ ናቸው። ያሉት እግዚአብሔር የሚወደው ራሱን የሚከተል ልቡን የሚሰማ ነው፣ ሰውን የማያንቋሽሽ ሰው። አታንቋሽሹ። የሌላ ሰው መንገድ እያያችሁ የራሳችሁ መንገድ እንዳትረሱ። ምክንያቱም አብዛኛው ጠላት አብዛኛው አወዳዳቂና አንቋሻሽ ማለት ነው የራሳቸው መንገድ ረስተው የሌላ ሰው መንገድ እያተኮሩ ነው ያሉት። እዚህ ደረጃ ነኝ ብለው ስለሚያስቡ እናንተን ወደዚህ ለማምጣት የማያደርጉት ነገር የለም። ዝቅ አልልም ብላችሁ ስግጥ ብላችሁ ስትሰሩና ለአላማችሁ ስትቆሙ ግን እነዚህ ሰዎች ምን ይሆናሉ? ተከታይ ይሆናሉ። ሽሉኩሉክ ማለት ይጀምራሉ። ሽሉኩሉክ እያሉ ይኖራሉ። እናንተ ግን ልባችሁ ስሙ። ወዳችኋለሁ። ችግር ብቻ ላይ ካተኮራችሁ ህይወታችሁ ላይ ችግር ብቻ ይበዛል። ምስጋና ላይ ካተኮራችሁ ደግሞ ህይወታችሁ የተመሰገነ ይሆናል። የምትወዱት ነገር ቶሎ ያጋጥማችኋል። እናንተ ችግር ከችግር ከችግር ከችግር እያሳልፋችሁ ያላችሁት ምክንያቱም ችግር የእናንተ ዋና አቴንሽን ስለሆነ ነው። አቴንሽን የምትሰጡት ነገር ደግሞ ተደጋግሞ ህይወታችሁ ላይ ይመጣል። ስለዚህ ምንም ያህል ችግር ውስጥ ብትሆኑ ማለት ነው፣ ጠዋት ተነስታችሁ ማማረር ሳይሆን ማመስገን ጀምሩ። ማመስገን የምትችሉት በጣም ብዙ ነገሮች አሉ፣ ስለተነስታችሁ ስለምትተነፍሱ መሄድ ስለምትችሉ መንቀሳቀስ ስለምትችሉ። እነዚህ ብዙ ነገሮች እናንተ አይታዩዋቸውም፣ ቀብጣቸዋል። በጣም ስሙኝ፣ ህይወታችሁ በቅጽበት ይቀየራል ስላችሁ ማለት ነው እየቀለድኩኝ ይመስላችኋላ? ላይክ ዝም ብዬ በቃ እናንተን ለማጽናናት እናንተን ለማስደሰት ይመስላችኋላ? እናንተን ለማስደሰት ስሙኝ ልንገራችሁ እናንተን ለማስደሰት ለማጽናናት አይደለም፣ ሀቁን ነው የተናገርኩት። ህይወት ይቀየራል ስላችሁ በቀልድ አይደለም። እኔ እኔ አዶናይ ብርሃን ኃይል ሚካኤል ሊቫኖስ ሞኮነን ድግምት እንዳትሰሩብኝ፣ ያላለፍኩበት ነገር የለም አፈር ልሼ ነው የተነሳሁት። ልንገራችሁ፣ አፈር ልሼ አብዛኛው ህይወቴ ታውቁታላችሁ፣ አካፍያችኋለሁ። ሳለቅ አሳይቻችኋለሁ፣ ስስቅ፣ ስናደድ፣ ስጨነቅ፣ ሁሉም ነገር አሳይቻችኋለሁ። ልንገራችሁ፣ መሬት አፈር ልሻለሁ፣ በደንብ አድርጌ ማለት ነው። ልንገራችሁ፣ በሰው ተሰድቤ ያለሁ ራሴ ነጠላ ነበር፣ አብዛኛው ህይወቴ ማለት ነው። ከሆነ ነገር ለማምለጥ እየሞከርኩኝ የነበርኩኝ ሰው ነኝ። ልንገራችሁ ወይ ገንዘብ ለማግኘት በመሮጥ በቃ የተዳከምኩኝ ሰው ነበርኩኝ። የቤት ኪራይ የደረሰብኝ የሆነ ነገር እያሯራጠኝ የሆነ ጭንቀት ከጭንቀት ለማምለጥ ከድብርት የሆነ ነገር ላይ ነበርኩኝ። አሁን ግን ተነፈስኩኝ። በስመ አብ ወልድ ወመንፈስ ቅዱስ እና ማርያምን፣ ህይወት ይቀይራል። ተስፋ እናትቆርጡ፣ ተስፋ እናትቆርጡ። የዛኔ ራሴን ማጥፋት ፈልጌ ራሴ ማጥፋት ብችል ኖሮ እዚህ ሁሉ ደረጃ ላይ አልደርስም ነበር። እነዚህ ሁሉ ሰዎች ኢምፓክት አላረግም ነበር አላግዝምም ነበር ላይ ከራሴ ያልፌ ለሰዎችም አልሆንም ነበረ። እግዚአብሔርን ነው የምላችሁ፣ በራሳችሁ ተስፋ እንዳትቆርጡ። ፈተና ላይ ካላችሁ ሰይጣን ይወዳችኋል ማለት ነው። ልንገራቸዋል ሰይጣን የሚወዳችሁ ምክንያት ደግሞ በረከታችሁ ትልቅ ስለሆነ ነው። ልንገራችሁ በረከታችሁ ትልቅ ስለሆነ ነው። የእሱ ምግብ ደግሞ የእናንተ ውድቀት ነው ልንገራችሁ። በረከታችሁ ትልቅ ሲሆን ሴጣን ደግሞ በጣም ይመገባል። በጣም ጥግብ ማለት ይፈልጋል በእናንተ ማለት ነው። ውድቀታችሁ የእሱ ምግብ ነው። ስለዚህ እንዳትወድቁለት እንዳትወድቁ። ተስፋ ከቆረጣችሁ ማለት ነው በድሮ ማንነታችሁ ተስፋ ቆረጡ። በዛም በሚጨናነቀው በሚፈራው መሰገጥ በማይችለው ማንነታችሁ እንደውም ተስፋ ቆረጡ እንጂ በሕይወታችሁ በራሳችሁ ተስፋ እንዳትቆርጡ። እውነቴን ነው የምላችሁ። ሰላም ጋይዝ፣ ዛሬ እንግዲህ ቲክቶክ ስልጠና እሰጣቸዋለሁ። ቫይራል መውጣት ከፈለጋችሁ 300 ቪዩ ላይ ስታክ ካደረጋችሁ ቪዲዮዎቻችሁ ቫይራል እየወጡ ካልሆነ እንግዲህ ትልቁ የቲክቶክ አሰልጣኝ አዶናይ ይባላለሁ። በፍጥነት እያደኩኝ ይገኛለሁ። በየአንድ ቀኑ፣ ሁለት ቀኑ መቶ ሺህ ተከታይ እያደኩኝ ይገኛለሁ። ቪዲዮዎቼ ደግሞ በተከታታይ ቫይራል ይወጣሉ ማለት ነው። ይህ እንግዲህ እድል ብቻ ሳይሆን ተጠንቶበት እንዴት አድርጌ የሰው አቴንሽን ወይም ትኩረት እንደሚይዝ ስለማውቅበት ነውእና እናንተንም ላሰለጥናችሁ ፈልጋለሁ። ስለዚህ ከመጀመራችን በፊት ይህ ስልጠና ከዚህ በታች ያለው ቀጣይ ክፍል ለማየት ይህን ጫኑ ነው የሚለው እሱን እየተጫናችሁ ነው ወደ ቀጣይ ፓርቲ የምትሄዱት ስቴፕ ባይ ስቴፕ ስለማሰለጥናችሁ ማለት ነው። ስለዚህ አሁን እንጀምር። ፓርት ዋን ነው ይሄ። ፓርት ቱ ዋናው ስልጠና ይጀምራል። ሌትስ ጎ